አ ቢቀየር ቢሆን ማለት ነው። አንቺ መጀመሪያ እቀይርሽ ነበር በብር። እንዴት? ምን ማለትሽ ነው? ቢሆን ኑሮ እቀይርሽ ነበር።

ሰላም ሰላም፣ ሀቢባዬ የኔ እናት እንዴት አደርሽ? እንዴት ዋልሽ? ሰላም እንዴት ናችሁ? እንዴት ነሽ? እንዴት ነሽ አቡዬ፣ እንዴት ነሽ? ደህና ነሽ? ማን አለ ውድ። ደህና ነኝ ሀቢባዬ፣ እንዴት ነሽ? ምን ሰላም አለ ሰላም የሚባል ሻል ነው ላእንዴ ትናንትና እዚህ ጋር አንቺ ስታዋሪ ቁርጥ አድርገህ ወስደው ስተው በፈጣሪ። እኔ ፖስቱን የኖርማል ነው ግን እንዳለ ሚሽን ያልተደረገ ህዝብ የለም ከቲክቶ ላይ ካሉ ልጆች ምን ይፈጠር? እኔ እኮ ምን ማለኔ? ምን ሊሉ እንደፈለገ እኔም አልገባኝም እኮ። ለምን ያውሉ እንደተደረገ እኔም አልገባኝም፣ ምን ፈልጎ እንደሆነ እዚህ ጋር ቸውረሹ ነው። እዚህ የሰሙት ነው፣ ይዱበሮቹ ሰሙት። ምን ይሁን፣ ምን ይፈጠር፣ ምን ይሞት፣ ምን ሊያመጡ እንደፈለጉ ምን አውቃለው ነው። እና ስራቸው ሳይሆን ለምን በዚህን ልክ ነገር ማሮጥ፣ በዚህን ልክ ነገሮቹን ማወቅ ለምን ተፈለገ? ለምንስ ቆረጡን? እኛ ከስር ኮሜንት አለ መተው ምናምን ሰው አለ ገስት ላይ ስድስት ሰው ብቻ ነው ተቆርጦ ሄደው ከላይ ዘግቶ ሶስቱ ሰው ቆርጠዋል፣ ገስቱ ይዘው አዎ፣ አይቼዋለሁ፣ አይቼዋለሁ። ፕሮፋይላችሁ አይቼዋለሁ፣ አይቼዋለሁ። እኔ በፈጣሪ በጣም ነው የሚያስጠሉኝ። ፕሮፋይላችሁ የምር በጣም ነው የሚያስጠሉኝ። አይቼዋለሁ፣ እኔ ጋርም ሼር እየተደረገልኝ፣ አይቼዋለሁ። አይቸዋ አለውም። የራሱ ቲክቶክ አለው በራሱ ቤት በራሱ እንትን የፈለገውን ማውራት ይችላል። መብቱ ነው። የምታወሩትን ታወቃችሁ። መጠንቀቅ ነው። በስነስርዓት ማውራት ነው። ወዲያቸውን አፋቸውን መቆጠብ እንጂ ምንም አያመጡም እኮ ምንም አ አይደለም። ዩቲዩበሮቹ ራሱ የሚናብሩ ቤተሰባቸው ቤተሰብ ራሱ እንደዚያ ተቆጣጠራቸውን ማንን ስለሆነ ነው ተቆጣጥረን፣ እኛ ቀጥ እንዲበሉ ተጋቡ የምንለው ተላጭ ቆራጭ አደረግን እኛ ማንን ማን ስለሆነ ነው? የምራ በጣም ታስጠሉትኝ። እኔ ያስጣልታቸውኛል። ለምሬ ነው። ሰው ተቀንቀን ይሻሻላል እንጂ እየባሰበት ነው እንደሚሄደው እንዴ እኛ ሀይሚና ብሩክ የተለያዩ ስላል እኛ እንለያያቸውም። እኛ ተረቁሳል እኛ እናስታርቃቸው። ሁላቸውም የራሳቸውን የቻለ አስተሳሰብ ጭንቅላት ያላቸው ልጆች ናቸው። በራሳቸው አይዲያ የሚመሩ ማለት ነው። ችሎታ ባይኖራቸው እቅት ባይኖራቸው እኮ እነሱ አረብ ሀገር ተሰደው የእኛ ጣ ነበር የሚደርሳቸው ከሀይሚ እድሜ በታች ያለን እኮ ናአሉ እኮ ብዙ ልጆች አረብ ሀገር የሚሰሩ ምናልባትም ረዥም አመታት የሚሰሩ ይሆናሉ። ከፍ ከፍ የሚሉት እንጂ አስራ ስምንት አስራ ዘጠኝ ዓመት ሀያ አመት የሆናቸው አይላቸውም። እንደ አረብ ሀገር የምትሰሩ በጣም አበዛችሁ እኮ እናትና አባት አላቸው አሉት እንዲ የሚናብሩክ የሚቆጣጠር ቤተሰብ አላቸው እኮ እኛ ማን ስለሆነ ፍራጭ ቆራጭ ምንሆነ። ወደዳችሁ ተወደዳችሁ ሸር አድርጉላቸው የምትወዱን ሰው ሳብስክራይብ አድርጓቸው ሁላቸው እይታቸው እንዲጨምር ደጋግማቸው ሁላቸው። ሌላ ምን ይፈጠር? እንደ እስር ቤት እራሱ እኮ እንደዛ ይቀጡም ልጆቹ ማለት ነው። የስንቱም ብላት ነው የሚችሉት። በጣም የምትዘጉት የምር እኔ መናገር ራሱ ድሮ ነበር። ቤቴን እየከፈትኩ የሆነ ነገር ሲፈጠር ድሮም ቢሆን እንደዚህ ክፉ ነገር መናገር አልፈልግም። ቲናቁ ብቻ መንግስትን ገብቼ ምር የምራገጡ ቤቴን ከፍቼ ከዛም ለትንሽ ትንሽ ደቂቃ ከዛ በኋላ እወጣለሁ። ያስጠላኛል ነገር ማለት ነው። እኔ ለራሴ ልሰራ ደለጎት እንጂ የመጣሁት ስለ ሰው ህይወት እያሳደርኩኝ ከላይ የምንሰራ የድሮ ማንነቱን የድሮ ያወራው አንድ ሰው የሆነ ቪዲዮ ድሮ ሰራው ላይ የሆነ ነገር ይናገራ እ ፍጹም ነው እንደ ሰው ተሳስቶ ደግሞ ድጋሚ ሲሰራ የሆነ ነገር ሊያወራ ይችላል። እያመጣችሁ ታመሳስላላችሁ። አይብ እየጎረጎራችሁ ነውሩን እየጎረጎራችሁ ታዋጣላችሁ። የሰው ፍጹም ናቸው። እንደነሱ ሰው ናቸው እኮ እንደኛ ብረት ናቸው እንደነሱ ፍጡር አይደሉም። እንደነሱ በጣም ነው የዘጋቸው። እኛ የምር ቀፋፊት ቀፋላችሁ። እንደዚህ የምታረጉ ልጆች የራሳቸው የራሳችሁ ጅንቅላት ሐሳብ ያላቸው ሰዎች ናቸው። ታታሪ ስለሆኑ ነው። የሚዲያ ጋር ይሄንን አይዲያ ብንል ከሚዲያው ጋር ይሄዳል ብለው የሚያመጡ ሐሳብ የሚያመነጩ ናቸው። ገባችሁ? ከእኛ ጋር የሚሄደውን ነገር ስለሚያውቁ ነው እነሱ አምጥተው የሚሰሩት። ገንዘብ ፍለጋ ነው የሚሰሩት። እንዴ ይጣሉ ይታረቁ፣ ቤተሰብ ያላቸው ታቆጭ ያላቸው ልጆች ናቸው። እኛ ማን ስለሆነው ስለነሱ ፈላጭ ቆራጭ ለነሱ የምንቆጣጠራቸው? ሜንሽን ሜንሽን፣ በየእንትኑ ሰት ሜንሽን። ምን ይፍጠሩ? አዩት ምን ይፈጠር? ዘግ ትዘጋላችሁ። የምር ስታወሩ እኳ ድምፃቸው ራሱ በጣም አይሰድም። ከፋፊ እኔ ቀፋቸውኛል። የምር በጣም ነው ያስጠላችሁ። እንደ እዛ ቪዲዮ ላይ ሜንሽን ያልተደረገ እዚህ ቲክቶክ ላይ ካሉ ልጆች ጀምሮ እስከ ትናንሽ ዩቲዩበሮች በፈጣሪ አፈርኩኝ እኔ ለእናንተ ማለት ነው። ታሳፍራላችሁ እንዴ! እስር ቤት ነው እንዴ እነሱ ያሉትኝ? ሀገራቸው ላይ እኮ ነው ያሉት። በራሳቸው ቻናል እኮ ነው የሚንቀሳቀሱት። አለ ማየት መብታችሁ፣ ከወደዳችሁ ማየት ከጠላችሁ አለማየት። እንዴ ብሮኬን ስለጠላችሁት፣ ብሮኬ ምን ያድርግ? ምን ታረጉታላችሁ? አውርታችሁ አፋችሁን አግምታችሁ ትቀራላችሁ እንጂ ሃይሚን ስለጠላችሁት፣ ሃይሚን ምን ታረጓት አላችሁ? ማንም ምንም አያደርጋትም። እናንተ አውርዳችሁ ነው እንጂ የምትቀሩት፣ አግምታችሁ ነው እንጂ የምትቀሩት። እፈሩ፣ በራሳችሁ የምር እፈሩ። ማፈር ይሆናል እንዴ? ቁርጥ ቁርጥ እንትን የሆነች የሆነች ነገር ትፈልጉና ቁርጥ ሙሉ ሀሳቡን እራሱ እንኳን አትወስዱም እኮ። በምን እንደተወራ በምን እንደተነሳ እንኳን እኮ እንትን አትሉም። አጋጣሪ እኔ የምር ትዛ ትናንትና ጠዋት ባየሁት ቪዲዮ ትናንትና በተወራ፣ እሺ ኖርማል ነው ትፖስተው፣ አደባባይ ነው የተወራው። ግን ለምን ቆረጠች? ስድስት ሰው ብቻ ለምን ቆርጣ ወሰደችው? ኧረ በጣም ነው የምትዘጉት። እንዴ፣ ማን ናችሁ እናንተ? ስሩ እንደዚህ ችሎታ ካላችሁ፣ እንደዚህ ኤዲቲንግ ችሎታ ካላችሁ እራሱ እኮ ኮምፒውተር ገዝታችሁ ሀገራችን ላይ ሰርታችሁ ምን ለውጥ ትችላላችሁ እኮ ትችላላችሁ እኮ። የሰውን ነውር እኮ አይደለም መጎርጎር ማውጣት ያለባችሁ። አረ ቢስሚላ፣ የሰውን ላይ ሰራ ነው እንዴ? እነሱ የተለያየ ሀሳብ፣ የተለያየ አይዲያ አምጥተው ወደኛ ታላስተላለፉ እሺ ምን እያመጡ ወደኛ ይምጡ። የኔንም ሚዛን ሚዛን ሀሳብ እሺ ደግሞ ትክክል ነው ብለው እንዴት ነው የሚቀበሉት? እንዴ ለራሳቸው እኮ እነሱ ሰው ናቸው። በራሳቸው አይምሮ እኮ ነው የሚመሩ የራሳቸውን ጭንቅላታቸው ያዘዛቸውን እኮ ነው የሚያራምዱት እንጂ ያዘዝናቸው እኮ አይደለም። ሁሉም ሰው እኛ የፈለግነው የሁሉም ሀሳብ ይለያል፣ ልክ እንደ መልካችን። እኛ የፈለግነው ሁሉ እንዲያመጡልን እንፈልጋለን፣ አይችሉም እንደዛ ምናልኩ ነው የምትሏቸው? የምር በጣም ነው የምትዘጉት። አትቀፉ ሰኩ ነው፣ ሰው ከሆናችሁ ታስተነትናላችሁ፣ የሚወራውን የማይወራውን ለይታችሁ ታውቃላችሁ። ሰው ስኮ ነው ማለት ነው። ቲክቶክ እኮ ለዜና ለማለት እንጂ እንደዚህ ፈታ ለማለትኝ እንጂ የሰው ነውር እንደሆኝ እያመጡ ማልቀስ፣ መሰዳደብ፣ መረጋገጥ አይደለም። ዜና ለማለት ነው ቲክቶክ ድርጅት የከፈተው ቲክቶክን፣ አጫጭር ቪዲዮ እየለቀቁ ላይቭ ላይ ገብተው እንደዚህ ፈታ ለማለት ጌም ለመጫወት እኮ ነው። ግራ ገባኝ እኮ እኔ እናትና አባታቸው እራሱ ያልተቆጣጠሯቸውን እኛ እንዴት ነው እንደዚህ እንደዚህ እንትን ማን ስለሆነን፣ ማንነኛ መጀመሪያ ለእኔ ማን የብላቸው አስቡ እስኪ እንዴ መጀመሪያ የለበሽ ሆነ ዩኒፎርም ጠቢው እስኪ መጀመር ፀጉርሽን አበጥሪ፣ ታጠቢ፣ ተጸዳጅ ገስት ላይ ገብተሽ ሰውን እንትን ተመጎርጎር የድሮ ፎቶ የድሮ ወሬ እያመጣችሁ ተመጎርጎ፣ ግራ ገባኝ። ይኮኒ ሁሉም ማለት ነው ወደ ሚዲያ ሲመጡ ሀይሜና ብሮኬል፣ አዎ የመጡበት አመጣጥ አላቸው። እንዲፋቀሩ እንዲዋደዱ፣ ሁሌ ፍቅር ፍቅር እንጫወቱ እንፈልጋለን። አንዳንድ ጊዜ ሰው ስለሆኑ ይጨንቃቸዋል። የሚሰሩት አይዳ አለን ቫይራል እንዲወጣላቸው እይታ እንዲታይላቸው ይፈልጋሉ ሰው ናቸው የበለጠ መስራት ይፈልጋሉ እና እነሱን እኛ ከወደድናቸው ማበረታታት እንጂ ብሩኬን ይሄን አለ ሃይሜን ይሄን አለችው እከሌ ይሄን አለ ጓደኛው ይሄን አለ እየተባባልን ምንድን ነው እንትን የምንለው የወደደ ሰው እንደዚህ ነው እንዴ ሃይሜን ወዳችሁ ብሩኬን ብሩኬን ስለጠላችሁት ሃይሜ እናንተን ታመሰግናችኋለች ትሸልማችኋለች ሃይሜን ስለጠላችኋት ብሩኬን ብሩኬን ወዳችሁ ብሩኬ እናንተን ይሸልማችኋል እንዴ ቪዲዮውን በደንብ ከመጀመሪያ ጀምራችሁ ካያችሁ ቪዲዮውን የሚለያዩ ልጅ አይደሉም እንዳልሆኑም ታውቃላችሁ። አብረሽ እና ሩታ ራሱ እንደዚህ እንደይተሆኑ አይለያዩም። አብረው እየሰሩ እየመጡ ነው። አብረሽ እና ፍቅር እንደዛ ተጣሉ እንደዛ ሆኑ ተበሉ ተርቋል መጨረሻ ላይ እንኳን አይሚና ብሩቄ ማለት ነው። የራሳችን ሕይወት እናሳምር ብናታቸው የራሳችን ሕይወት እንምራ የራሳችን እናስተካክል እኛ ለነጋችን እናስ እናንተ ወጣት ናቸዋ፣ ገና አላገባችሁም፣ ገና ልጆች ናቸው። ነገ ጠዋት እኮ የራሳቸው ህይወት ይኖራቸው። እንዴት ነው የምትመሩት? እንዴት ነው የምታስተካክሉት? ዛሬ ላይ እየዘራችሁት ነው ነገ የምታችሁ። እናቶችም ደግሞ ትላልቆችም ተከበሩ፣ ስርዓት ያዙ። እኔ እናት ነኝ በግሌ ማለት ነው። ግን ዝም እያፌ እንዳመጣልኝ አልቀላብድም። ማሮ ነቃለ እናት ነኝ ስል ትልቅ ስለሆንኩኝ አይደለም። እድሜ ስለገፋ አይደለም። አውቃለሁኝ፣ እራሴን ደግሞ። ለእናንተ መስረታ አይጠበቀኝም መስለን። ምክንያቱም ደቁሮ ስለሆናቸው አይባልም፣ ግን ናቸው። ነውር ነው አይባልም። እንደዚህ አይነት ቃ ስላናደዳቸው እና የራሳቸው ጉዳይ። በተረፈ ይበቃኛል። ከዚህ በላይ በላውራሻል የሚያደኝ ሰዎች ስላናደዱ ነው፣ ራሱ ይንን ያሉት። እዚህ ጋር ልትቀምጣቸው ይቀርታል፣ ለንግግሬ ይቀርታል። ቀጥለው ነው ሶሪይስ የእኔ እናት ናት። ችግር የለው። አቢባ ልክ ነች። እኔ ትናንትናም እዚህ ማታ ላይ የሆነ ቦታ እዜ ነበረ አልነበርኩም። እና እናንተ ስታወሩ ሌላዎቹም ዞር ዞር ብዬ እያየሁት ነበረ። በጣም ልክ ብለሻል። እኔ መናገር የፈለግኩትን ተናግረሻል። እግዚአብሔር ይባርክሽ። ምክንያቱም እራሳችን ሳናቅ የሰውን ለማማሰል ወይም ደግሞ ራሳችን እንዴት የራሳችን ህይወት ሳንመራ የሰውን ህይወት እንምራ የምንለው ይሄ ራሱን አለማወቅ ነው። ራሳችንን ሳናቅ የራሱ እናት አባት ያለው አንቺ ብለሻል፣ ቤተሰብ ያለውን ሰው በቪዲዮ ላይ ብቻ አይቼ በቪዲዮ ብቻ አውቄ ልምራ ማለት በጣም ከባድ ነው። ልጆቻችን ራሱ የተወለደኛውን አባቴ እኔ ራሱ ማምራት አይችልም። እኔ ራሴ ነኝ ራሴን የሚመራው። ግን ከመጥፎ ነገር ይመክረኛል ከምንትን ያንን ነው እንጂ ማንኛውም ሰው በቤተሰብ ራሱ የሚመራ አይደለም፣ በዚህ ዘመን ውስጥ። ስራ ላይ ደግሞ ቤተሰብ ራሱ ስራ አትሱ አይሉ ይሄ ስራ ነው፣ ሰርቶ መቀየር አለበት የሰው ልጅ። እና አንዳንድ ጊዜ ሰከን ብላችሁ የራሳችሁን ህይወት ያሳለፋችሁት ህይወት እንደዚህ ድብልቅልቅ የሆነ ነገር ሊሆን ይችላል። እንደዛ አስባችሁ ስም የሌለው ስም ያሉትም አምጥታችሁ በአይናችሁ ያላያችሁት ነገር የምትፈርዱት ሰዎች ነገ የምትኖሩት ህይወት ይወቁ። ዛሬ እኛ ወጣት ነን፣ ሁሌን የምናገረው ንግግር ነው። ዛሬ ምንም አይመስለንም ሁሉንም ነገር ብንሰራ ድንጋይ ብንሸክም አሁን ከድንጋይ በላይ ሽንት ቤት እያጠብን ነው፣ ያምርብናል። ሁሉንም ነገር ድንጋይ ብትሸከሚ፣ እየተቀዳደደ ልብስ ብትለብሺ የሚያምርብን ሰዓት ላይ ነን። ሁሉንም ነገር ያምርብናል። ግን ደግሞ የጠዋቱን እግዚአብሔር የጠዋቱን እንጀራ አሳምሮልሽ የማታውን እንጀራው ጨለማ፣ መሬቱን ጨለማው፣ ሰማዩን ጨለማ ማታይበት ሰዓት ይኖራል። ያንን ከዛ ይሰውረች። አሁን ምንም አይመስልሽም። የምትፈርጁ ሰዎች ማለት ነው። ለማታችሁ እስቲ ለማታችሁ እንትን አስቀምጡ። ምሳና ቁርስ ብቻ በልታችሁ መኖር የምትፈልጉ ፣ ማታዬ ምን ይመጣብኛል፣ ማታዬ ምን ልብላ፣ ምን ላስቀምጥ ብላችሁ ማሰብ አለባችሁ? ሰው ማባላት ሳይሆን ሰው የተናገረውን ቃል ይዛችሁ ማዟዟር ሳይሆን ያንን ሰውዬ ከዛ ሰውዬ ጋራ ችግር ካላችሁ ያንን ሰውዬ ጋራ ማነጋገር። ንፁ ከሆናችሁ ደግሞ እናንተ ንፁ ከሆናችሁ አንድ ሰው ለሌላ ሰው ንፁ ከሆነ ምንም የሚያነዛን ነገር የለም። ምንም እንትን የሚልባልባን ብዙ ነገር እየተከሰተ ነውና ወደ ራሳችሁ ተመለሱ። ምንም እኛ እኮ ማየት የምንችለው ኢትዮጵያ ስንሄድ እኮ ማናቸውም አይመቸንም። የፈለሹ የእንትን የፈለሹ ህይወት ኑሪ ያችኋለሁ። እህቶቼ የኔ እህት አሁን ሁለት እህቶቼ እቤት ያሉ እህቶቼ